ሰላም ጤና ይስጥልኝ፣ ውድ ቤተሰቦቻችን፣ ወደ እለቱ አረስተ ዜና እናልፋለን። የጅንካ ሆስፒታል ሜዲካል ዳይሬክተር ለመገናኛ ብዙኃን መረጃ መስጣቸውን ተከትሎ ከሀላፊነታቸው ተነስተዋል። በዝርዝር እንመለከተዋለን። የጅንካ ሆስፒታል ሜዲካል ዳይሬክተር ለመገናኛ ብዙኃን መረጃ መስጣቸውን ተከትሎ ከሀላፊነት መነሳታቸው ተሰምተዋል። የጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር በአካባቢው ስለተከሰተው የሄሞራጂክ ፌበር እንደሆነ በተገመተው ተላላፊ በሽታ ሰዎች መሞታቸውን ገልጸው ለመገናኛ ብዙሀን መረጃ መስጠታቸውን ተከትሎ ከኃላፊነት መነሳታቸው ተሰምተዋል። ከደቡብ ክልል ጤና ቢሮ ከሆስፒታሉ ባገኘነው መረጃ መሰረት የጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ለአንድ ዓለም አቀፋዊ ሜዲያ የሄሞራጂክ ፌበር እንደሆነ በተገመተው በሽታ ሐኪሞችን ጨምሮ ሰዎች መሞታቸውን ገልጸው መረጃ በመስጠታቸው ከሆስፒታሉ ስራ አስኪያጅ ሚስጢሩ ሀምዶስ በተጻፈ ደብዳቤ ከህዳር 5 ቀን 2018 ዓ.ም ጀምሮ ከኃላፊነት መነሳታቸው ተነግሯቸዋል። ዳይሬክተሩ ከኃላፊነት ከመነሳታቸው በፊት ወደ ሆስፒታሉ መጥተው ከታከሙት አራት በሽተኞች አንዱ በህይወት እንዳለና የተሻለ የሚባል የጤና ሁኔታ ላይ እንደሚገኝ ገልጸው ሁለቱ የሆስፒታል የጤና ባለሙያዎችን ጨምሮ እስካሁን ስድስት ሰዎች ተመሳሳይ ምልክቶችን በማሳየት ህይወታቸው ማለፉን ለዶቸበሌ ራዲዮ በይፋ ገልጸው ነበር። የበሽታው ክስተትና ምንነት ዓለም አቀፍ ትኩረትን የሳበ ሲሆን የዓለም የጤና ድርጅትም ከመንግስት ጋር በመቀናጀት አስቸኳይ የመስክ ቡድን ወደ ስፍራው ልኳል። እስካሁን ድረስ ስምንት ሰዎች በሽታው የተጠረጠሩ መሆኑን በወጣው መግለጫ ይፋ ያደረገ ሲሆን ስለሞት ሰዎች ያለው ነገር የለም። ዶክተር ቢኒያም አስራት በሽታው ሞት መመዝገቡን ይፋ ካደረጉ በኋላ ዛቻና ማስፈራሪያ እየደረሰባቸው እንደሆነም የቅርብ የስራ ባልደረቦቻቸው ጠቅሰዋል። ዶክተር ቢኒያም በሆስፒታሉ ውስጥ የተሻለ አገልግሎት ለመስጠት የሚያስችል አሰራር በማስተዋወቅና የኦክስጅን ማምረቻ ማዕከል በማስገንባት ለአገልግሎት ማብቃት በዝግጅት ላይ እንደነበሩም ባልደረቦቹ ተናግረዋል። ሆስፒታሉን በበላይነት የሚያስተዳድረው የደቡብ ክልል ጤና ቢሮ ለጉዳዩ አስተያየት እንዳላቸው ከተለያዩ የመገናኛ ብዙሃን ቢደወላቸውም ኃላፊዎቹ ምላሽ ከመስጠት ተቆጥበዋል። የጤና ሚኒስቴር እና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጅንካ ከተማ ትክክለኛና እና ምንነቱ በገና በማጣራት ላይ ያለና የሄሞራጂክ ፌቨር በሽታ እንደሆነ የተገመተ በሽታ መከሰቱን ህዳር ሶስት በጋራ ባወጡት መግለጫ አስታውቀው ነበር። የዓለም ጤና ድርጅት የበሽታውን ምንነት ለማወቅ ለሚደረጉ ምርመራዎችና በሽታውን ለመቆጣጠር ለሚደረጉ ጥረቶች አስራ አንድ አባላት ያሉት የአስቸኳይ ድጋፍ ሰጭ ቡድን እና የህክምና መሳሪያዎችን ወደ አካባቢው መላኩን እንዲሁም ለዚሁም ጥረት የሚውል ሶስት መቶ ሺው ዶላር መመደቡም አስታውቋል።